እኛ ሰላም ስንጠብቅ እንደገና ሌላ ኮሽታ ረተዉ የማይሆነውን ነገር። ሀይሚነት የኔ ቀዳማዊት ሰናፍቀሻል። ድምጤ የራሱ ኩስ ብሏል ባንቺ ናፍቆት። የምሬን ነው እኔ የምሬን የምሬን ማለት ነው ደግሞ ዛሬ ጸፍርላት ነበር ስክታክ ላይ ለቀዳማዊት የት ላላችሁ? አረ ተዉ፣ በህግ አምላክ እናንተ ሰዎች ተዉ፣ ደማችንን አታፍሉን። ተው ተዉ። ዛሬ እንግዲህ ቡራ ሰላም ብሎ ነገሮችን ጀምሯል። ሰላም ጤና ይስጥልኝ፣ እንደምንቆያችሁ ውዴ ቻናል ተከታታዮች ሰላማችሁ፣ ሳሊም ያላችሁበት ሰላም የለም ውዶቼ። ምን ሰላም አለ? ልጆቹ ሰላም ካልሆኑ እኛም ሰላም የለንም። እንግዲህ ቡሩኪ ዛሬ ሀይሚዬን አግኝቶ ያለውን ነገር ማውራት እንደሚፈልግ እና ስህተትም ካለበት ይቅርታ መጠየቅ እንዳለበት እየተጸጸተ ነው። በየመንገድ ላይም ሲሄድ እየጠየቁኝ ነው፣ ይሄ ነገር ከባድ ነው እያለ ነው። በጣም ከባድ ነው እንጂ ይቅርታ፣ በይቅርታ የሚታለፉ ነገሮች በይቅርታ ማለፍ ግድ ይለናል፣ የምንወደውን ሰው ከምናጣ ሁሉ ነገር በይቅርታ ስለሚታለፍ ይቅርታ ደግሞ ትልቅነት ስለሆነ፣ ነገር ግን ያ ጉዳይ በይቅርታ የሚታለፍ ነው ወይስ ምን አይነት ጉዳይ ቢሆን ነው እስከዚህ ደረጃ የደረሱት የሚለው ነገር ደግሞ ለእኔ በጣም እያሳሰበ ነው። ቤተሰብ ሩጌ ደግሞ ምንም የተደበቀ ነገር እንደሌለውና ለራሱ ግራ እንደተጋባ ጭንቀት ላይ እንደሆነ ነው እየተናገረ ያለው። ከዛም አልፎ ቤተሰብም እንደሚናገረው ወንድሞቹም እየተናገሩት እንደሆነ ይሄ ነገር በጣም ማሰብ እንዳለበት የሰራውን ስህተት ምን እንደሆነ ስላላወቀ በቃ ጭንቀት ላይ ነው ብሩክ። ያ ስህተት እስከሚታወቅ ድረስ ግን ያው ቤተሰብም እየተቆጣጣው እንደሆነ ነው እያዋራ ያለው ሙራ። አዎ መከባበር ሲሆን ሲኖር ነው ረጅም ጉዞ ሰው ሊጓዝ የሚችለው ማለት ነው ርቀትን በመሀላችሁ መከባበር ከጠፋ ግን ከባድ ነው ይሄ መናናቅ የሚባል ነገር ይመጣል መከባበር ሲጠፋ አሁን እኔ አሁን ላይ አንቺን እያወራሁሽ ያሉት ላሳለፍ ነው ጊዜ ስል ነው ስለዚህ እውነቱ ንገረኝና ነገር ይሄው ይቋጭ ነው የሃይሚ ሀሳብ ማለት ነው ሃይሚ እኔ እዚች ጋር ማለት የምፈልገው ነገር ቢኖር ሃይሚ ብሩክን እየጨናነቅሹ ያለሹ ሰው መረጃ አቃብሎሽ ነው ወይስ እጅ ከፍንጭ እይዘሽ ነው ይሄ ለኔ ጥያቄ ፈጠረብኝ። ማለት እጅ ተፍንጭ መያዝ ማለት ውዶቼ፣ ብሩኬ የሆነ ቦታ ላይ አይተው ወይንም ቀርጣ የያዘችው ነገር ይኖር ይሆን የሚለው ጥያቄ ፈጠረብኝ፣ ለራሴ ማለት ነው። ያ እጅ ተፍንጭ ይባላል። ነገር ግን ያ ነገር ደግሞ ካለ ብሩክ አሳየኝ። ነገሩን በግልጥ ልወቀው እያለች ነው። ለምን አታሳየውም ነው የኔ ጥያቄ። ለመጨረሻ ጊዜ ነው ላገኝ የምፈልገው ወስኝ አለው። ላገኝም አልፈልግም ምናምን ይሄ መፍትሄ ሊሆን አይችልም። የማይሆነው ኦኬ። የሀይሚ ሀሳብ ምንድን ነው? እስከ ዛሬ ሚስጥር ደብቀኸኝ አታውቅም። ይሄንን ሚስጥር ግን ደብቀኛ ለምን ነው እያለች አለችው። ይሄን ሚስጥር ምን አይነት ሚስጥር ደብቆሽ ነው? እንደ ደበቀሽስ ምን ያክል እርግጠኛ ሆንሽ? እኔ ግን የሚመስለኝ ማለት ነው ብሩኬ የሆነ ነገር አቅዶ ለሌላ ሶስተኛ ሰው ተናግሮ ያ ሰው ደግሞ ለሀይሚ ነግሯትስ ቢሆን የሚለው ነገር አሰብኩኝ። ምክንያቱም ያንን ሚስጥር ሀይሚ ሳሰመው ሶስተኛው ወገን ሰምቶት በዛ ተበሳይታስ ቢሆን ብዬ ተናደድኩኝ። ያ ሶስተኛ ሰው ለእሷ ግን የነገራት ያንን ሚስጥር ምን ያክል እርግጠኛ ሆናበት ነው ብሩኬን እየጨቀጨቀችው ያለው አሁን ላይ እያፋጠጠችው ያለችው ቀዳማዊት አይ ሀይሚዬ፣ እዚጋ ግን እዚጋ ግን ታይታይ ያንን ጉዳይ ከሌላ ሰው መስማት አይጠበቅብኝም፣ ከአንተ አፍ ነው መስማት የምፈልገው። ከሌላ ሰውማ ሰምተሽ እኮ ነው፣ ሰምተሽ እርግጠኛ ሆነሽበት ነው ለቡሩኬ እየጠየቅሹ ያልሹ። ሀይሚዬ ጋዝም በፊት እኮ ቡሩኬ የሰው ነገር ሰምተሽ እኔ ጋር እንትን ኮሽታ አትፍ ጠሪ ምናምን ነገር ብሎሻል። አሁን እዚች ጋ እኔ ይህንን ሀሳብ ያነሱት ለምንድን ነው? ይህንን ዋጋ የከፈላችሁበትን እስከ ዛሬ እዚህ የደረሳችሁትን ህይወት በሰው ወሬ ከሆነ ሀይሚ ተሳስተሻል። ተሳስተሻል። ሁሉን ነገር ታውቀዋለሽ። አውቀህ ነው የደበቅከኝ። ሶ ካሜራ የሚሆዋለ ያለውን ነገር ተናገሪ ነው እያላት ያለው ብሩኬ። ሶ አስፈላጊ አይደለም ማለት አስፈላጊ ካልሆነ ለምን አንቺ በመጀመሪያ ብሩኬን ጠየቅሽው ሀይሚ? አስፈላጊ ካልሆነ አስፈላጊ ነው ለህይወታችን፣ ይሄ ችግር ይፈጥራል ብለሽ ነው አይደል የጠየቅሽው? ስለዚህ የደበቀሽን ነገር ለምን በግልጽ አታወጭም? እንዲህ ሀይሚ፣ እንዴት ሊሆን አይችልም። አሬዋ ይሄ የኔና ያንቺ ጉዳይ ነው። የመናገር ግዴታ አለብሽ ሲላት ብሩኬ አረባ ክል ልታስገደደኝ ነው ወይ ምናምን ነገር የሚል ምላሽ ነው የመለሰችው። እዚች ጋር ኖ ማስገደድ ሳይሆን ሀይሚዬ ና ተረጋጊ። ይሄ ማስገደድ አይደለም። ይሄ ሁለታችሁ ለሁለታችሁ ህይወት ውስጥ ክፍተት ስለሚፈጥር፣ ስለዚህ ደግሞ በግልጽ ነገሮችን ተነጋግሮ ይቅርታ የሚያስብል ከሆነ ይቅርታ መጠየቅ ነው እንጂ ይሄ በእንትን እልህ እልህ ጥሩ አይደለም። በፍቅር ውስጥ እልክ አይስፈልግም። ማ በአጭሩ ዛሬ ከአንተን ላገኘ የፈለግኩትኝ ያለፈውን ነገር ልነግርህ ወይንም ልታስገድደኝ አይደለም የመጣሁትኝ ልሰናበት ነው። የመጨረሻ ነው ይሄ ፈጣሪ ትግስቱ ስጠኝ። ባልገባኝ ነገር ተጣልተን ተኮራርፈን ቁጭ ማለት ይሻላል ወይ ሲላት ብሯ ደግሞ አዎ ይሻላል ህሊና ስለሚያውቀው። እንዴ ሀይ ብዬ እንዴት እንዴት ነው ነገሩ? ብሩኬ እኮ ህሊናው ካወቀው ለምን ይሄ ሰርቻለሁ ይቅርታ ይልሽ ነበረ። ነገር ግን ደግሞ የረስቶስ ቢሆንስ የሰራውን ስተት እረስቶትስ ቢሆን ለምን አትነግሪውን በግልጥ ተካሜራ ጀርባ ለምን አስፈለገ ሀይሚ አሁንም ብሩኬን እየወቀሽ ያለሽው በሰው ወሬ ነው የሆነ ሰው አቃብሎልሻል ወሬ ጥላታችሁ ብዙ ነው ታቂ ልጠንቀቀሽን እኔ ለአንቺ አልነግርሽም ስለዚህ ልትነቂ ይገባል ማሪ ልትነቂ ብሩኬ ደግሞ በደንብ አስታውስ የሰራው ስተት ካለ በደንብ ማስታወስ አለብክ ለምን መርሳትስ አስፈለገ አንተስ ብትሆን በደንብ አስታውሰው ልታስታውሰው ይገባል ይሄ ዋጋ የሚያስከፍል ነገር ነው እናንተ እንደ ቀላል ነገር አይታችሁ እዚያ ዝም ብላችሁ መታችሁ ትጨቃጨቃላችሁ ነገ ላይ ዋጋ ትከፍሉበታላችሁ እንዴ ነገ ላይ ትንሽ ስትራራቁ ነው ያንን ነገር እዚያ ስትራራቁ ስል ክፍተት በመሀላችሁ ሲፈጠር በሚለው ይስተካከል ክፍተት በመሃላችሁ ሲፈጠር የሆነ ሆዳችሁ እየሻከረ እየሻከረ ሲመጣ ያኔ ነው የሚገባችሁ። ምናለ አለ እኔ ስውነቱን ብነግራት ማለት ይመጣል። ሀይሚም ደግሞ የተፈጠረውን ነገር ምናለ አለ በግልጥ ብነግረው ዛሬ እኮ በኔና በሱ መሃል እንደዛ አይነት ነገር አይፈጠርም ነበረ ብለሽ ትቆጭበታለሽ። የምትቆጭበትን ነገር ደግሞ ከአሁኑ በግልጥ ብታስረጁ መልካም ነው ባይ ነኝ። ሌላው ነገር ደግሞ ማለት ነው ሀይሚ የዚች ጋር ልክ ናት። አሁን ለምሳሌ በተለይ ደግሞ አሁን አንዳንድ አሉ ወዳጅ የሆኑ ጥላት አላቅም፣ የብሩኬ ወዳጅ የሆኑ ጥላት የማውቀው ነገር የለም። አንቺ ፕራንኩን ጀምረሽ ሁል ጊዜ ወደ እሱ ትገለብጨዋለሽ ምናምን፣ ይገልበጣችሁ ፈጣሪ። ትገለብጨዋለሽ ምናምን ነገር በእሱ እንትን ትያለሽ ምናምን ነገር ይሄ ምናልባት አሁን ሀይሚዬ እንደዋራ ካወራችሁ የተረዳሁት ነገር የተፈጠረው ነገር ከባድ ሆኖ በቃ ብሩክን አሳልፋ መስጠት ስለማትፈልግ እዚጋ ሚዲያ ላይ ማውጣት ስለማትፈልግ ነው። ነገር ግን ደግሞ ብሩኬና ሀይሚ በመሀል ተጋይተው ተኮራርፈው ካሜራ ላይ አብሮ ባይመጡልን በምን ምክንያት ነው ያልመጣችሁት ለምን ብለን እኛም ስለምንጨነቅ የተፈጠረውን ነገር እዚጋ ኦዲንስ እንዲያቅ ስለፈለገች ነው። ሀይሚ መታ እንደዚህ ተበድያለሁ ያለችው በጀመሪያ ሲጀመር ነገርየው ብቻው ነው ያለችው፣ በደብዳቤ ብለው ነበረ። በመሃል ደግሞ ብሩኬ ሲታመም መጣች፣ ሁሉ ነገር ተባብሶ እዚህ ደረጃ ደረሰ። ነገር ግን ችግሩን አውጭ ማለወጣው ያው ተናግራለች፣ የማላወጣው አሳልፌ መስጠት ስለማልፈልግ ነው ብላለች። ልክ ናት፣ አሳልፈሽ መስጠት አይጠበቅብሽም። ነገር ግን እንደ አሳብ ችግሩን እዚህ ጋር አሳልፈሽ መስጠት አይጠበቅብሽም። እንደ ሀሳብ ግን በውስጥ የተፈጠረውን ነገር ለቡሩኬ ነግረሽው ሽው ብትስማሙና ወደ ነበራችሁበት ቦታ ላይ ቡሩኬም መግቢያ ላይ እንደተናገረው ደስተኛ በነበርንበት ሰአት ነው ይሄ ሁሉ ትርምስምስ የተጀመረው። እኔ እናሷ ደስተኛ ነበርን በሰአቱ። አዎ ደስተኛ ነበሩ። ደስ የሚል ፍቅር ላይ ነበሩ። ከዛ በመሀል ነው ይሄ ሁሉ ትርምስምስ የተነሳው። እና አሁንም ቢሆን ሀይሚዬ ተረጋግተሽ የተፈጠረውን ነገር ለቡሩኬ በውስጥ መስመር እንደዚህ እንደዚህ እኮ አደርግሃል ለምን እንደዚ አስፈለገ ብለሽ ትችበታለሽ። ገለጣውን ንገሪው። እዚ ጋ እናንተ ደግሞ አሽቃባጮች ማለት ነው ወዳይ አትባሉ። ጥላቶች እከኮች ሀይሚን ለመንቀፍ አትሯሯጡ። ገብታችኋል። መናገር ያልፈለገችበትን ምክንያት ተናግራለች በግልጽ አማርኛ ከሰማችሁ፣ ቪዲዮውን እስከ መጨረሻው ድረስ አዳምጡ። ሀይሚዬ ደግሞ ለመለየት ለመለየት አትቸኩይ። መለየት አያስፈላጊ አይደለም። የምን መለየት ነው? ችግሩን በንግግር መፍታት ነው ወይስ ቻው ብሎ መሄድ ነው የሚሻለው? ይሄ ከአንቺ የሚጠበቅ ነገር አይደለም። ለማንኛውም እዚጋ ብሩኬም ከሚጨነቅ ኦዲየንስ ከሚጨነቅ እዚህ ጋ ብዙ የተጨነቁ ልጆች አሉ። ነገሩን በግልጽ በውስጥ አውሪው።